ከስቅለት እለት ቀጥሎ ያለችው ቅዳሜ ቀዳም ስዑር ትባላለች። በዚች እለት ከድሮ በተለየ መልኩ የጌታን መከራ በማሰብ በጾም ታስባ ስለምትውል የተሻረች ቅዳሜ ትባላለች። የማትጾመዋ ቀዳሜ ስለምትጾም ስዑር ወይም የተሻረች ተብላለች። በዓልን መሻር አይመለከትም። በቀዳም ስዑር ሌሊት ስርዓቱ የሚጀምረው በመኃልየ ሰሎሞን ምንባብ ነው። ማሌቱም እዝሉን እየቃኘ እየመጠነ እየተዘመመ እየተመረገደ እየተጻፈ ያድራል። ጠዋት አቡነ መስዋዕት ውዳሴ ማርያም ዜማ ተደርሶ በመላከ ሕይወት እሰሰ ቀልዎ በሚለው ሰላም ይጠናቀቃል። በዚህ እለት ልብሰ ተክኖ የለበሱ ካህናትና ዲያቆናት ቄጤማ ተሸክመው ቃጭል ሲያቃጭሉ መታየታቸው ዕለተ ትንሣኤውን ለሚናፍቅ ምእመን ታላቅ ብስራት ነው። ለምለም ቅዳሜ ካህናቱ ለምእመናን ለምለም ቄጤማ የሚያድሉበት ዕለት ስለሆነ በዚህ ተሰይሟል። ቄጤማውንም ምእመናን እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። በቀዳም ስዑር ቀሳውስቱና ዲያቆናቱ ቃጭል እየመቱ ገብረ ሰላመ በመስቀሉ ትንሣኤው አጋሃደ በሚለው ያሬዳዊ ዝማሬ በመዘመር ጌታ በመስቀሉ ሰላምን እንደሰጠና ትንሣኤውንም እንደገለጠልን በማብሰር ቄጤማውን ለምእመን ይሰጣሉ። ምእመናኑም በቤተ ክርስቲያን አገልግሎት የሚውል ገጸ በረከት ይቀበላሉ። ቄጤማውን በራሳቸው ላይ ያስራሉ። ይህም አይሁድ ጌታችንን እያሰቃዩ ሲሰቅሉት የእሾህ አክሊል ጭንቅላቱ ላይ ያሰሩበትን ድርጊት የሚያስታውስ ነው። የቄጤማው አመጣጥና ምስጢርም ከአባታችን ከኖህ ታሪክ ጋር የተያያዘ ነው። ምድር በጥፋት ውሃ በጠፋችበት ወቅት የኖህ ታማኝ መልእክተኛ ርግብ የውሃውን መጉደል ያበሰረችው ቄጤማ ይዛ በመግባት ነው። ዛሬም ለአዲስ ኪዳን ክርስቲያኖች የኃጢያት ውሃ ጎደለ፣ የኃጢያት ውሃ ጠፋ፣ በክርስቶስ ሞትና ትንሣኤ ነጻነት ተሰበከ፣ ታወጀ በማለት ካህናት ቄጠማ ይዘው ምዕመናን ያስሩበታል። ቅዱስ ቅዳሜ ይባላል። ቅዱስ ቅዳሜ የሚባሉ ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚህ ቀን ከስራ ሁሉ ያረፈበት ነው። በዘመና አዲስ ደግሞ የማዳን ስራውን ሁሉ ፈጽሞ በስጋው በመቃብር ሲያርፍ በነፍሱ ሲኦልን በርብሮ ባዶን አስቀርቷታል። በዚህም ለነበሩ ነፍሳትም የዘላለም እረፍትን ያወረሰበት እለት ስለሆነ ከሌሎቹ እለታት የተለየ እለት በማለት ቅዱስ ቀዳሚ ተብሏል። ምዕመናን ሆይ ባጠቃላይ ስርዓተ ሕማሙን ሰሞነ ሕማማት ብለን የተለየ ስርዓት አውጥተን አባቶቻችን ተግተው ያቆዩልንን ስርዓተ መላእክት ልንጠብቀው ልንጠቀምበትም ይገባል። የዕለቱን ክብርና ስያሜ ከማወቅና ከመረዳት ጋር በዕለቱ የተያያዙትን ሃይማኖታዊ ግዴታዎችን መወጣት ከሁላችም ይጠበቃል የአብጽሐነ የአብጽሐክሙ እግዚአብሔር በሰላም ከበዓሉ ረዴት በረከት ያሳትፈን አሜን